ዶናልድ ትራምፕ ከኳታር የተበረከተላቸው እጅግ ውድ የተባለው አውሮፕላን በአሜሪካ ዲሞክራቶች ዘንድ ተቃውሞ ቀሰቀሰ። ትራምፕ በሁለተኛ ዙር የሥልጣን ጊዜያቸው ለመጀመሪያ ጊዜ ወደ ገልፍ ሀገራት ሲያቀኑ ከኳታር ኢሚሮች የሰማይ ላይ ቤተ መንግሥት የተባለለትን ቅንጡ አውሮፕላን በስጦታ ተቀብለዋል። አውሮፕላኑ 400 ሚሊዮን የአሜሪካን ዶላር ግምት ይወጣለትም ነው። ኳታር አሜሪካ ስላደረገችላትና እያደረገችላት ስላለው መታሰቢያ ይሆን ዘንድ ገጸ በረከት ያደረገችው ቦይንግ 747 ለአሜሪካ የደህንነት ስጋት ከመሆኑን ባሻገር ከህግ ውጭ ነው በሚል እያከራከረም ይገኛል። ምንም እንኳን በዋጋውና ዘመናዊነቱ የተወራለት ቢሆንም የወቅቱን በጥቅም ላይ ያለውን አውሮፕላን ያክል ከደህንነት ስጋት ነፃ ነው ማለት አይቻልምም ተብሏል። በጥቅም ላይ ያለው አውሮፕላን ጸረ ሚሳይል የተገጠመለት አደጋ ቢነሳ እንኳ ፕሬዝዳንቱን መታደግ የሚያስችል የኮሚኒኬሽንና ቴክኒካዊ መሠረተ ልማቶች የተገጠሙለት ነው። የአሜሪካ ከፍተኛ የፌዴራል ባለሥልጣናት ከየትኛውም ግለሰብ ወይም ሀገር ስጦታ ሊቀበሉ አይፈቀድላቸውም። ፕሬዝዳንቱ በእርግጥ ተቃውሞ የተነሳባቸው ከራሳቸው ከሪፐብሊካን አባላትም ጭምር ነው። በዚህም ቢቢሲ ዶናልድ ትራምፕ ደጋፊዎቻቸውና ተቀናቃኛቸው በጋራ ተዋህደው የተቃወሙበትን ተግባር ሰርተዋል ብሏቸዋል። ማንም የመንግሥት ሠራተኛ ከአሜሪካ ኮንግረስ ውጪ ከየትኛውም ሀገር ስጦታ ማድረግ አሊያም ክፍያ ወይም ስልጣን ሊቀበሉ አይችሉም፣ የሚል አረፍተ ነገር በሕገ መንግሥታቸው ላይ የተመላከተም ነው አስገዳጅም እንደሆነ የኮንግረሱን ፍቃድ ማግኘት ይኖርበታል፣ ሲሉ ሕጉን አጣቅሰው መገናኛ ብዙሃን ዘግበውታል። ይህ ምክንያቱ ሲዘረዘር በከክልኝ ልከክል ስጦታን የተቀበሉ መሪዎች የአሜሪካን ጥቅም አሳልፈው ሊሰጡ ይችላሉ በሚልም ነው። በተለይም የዲሞክራት ተመራጮች እንዲህ አይነት ስጦታ የኮንግረሱን ሁንታ ማግኘት አለባቸው ካልሆነም ደግሞ የአሜሪካን ሕገ መንግስት መጣስ እንደሆነ አመልክተዋል። ቀድሞ ስጦታው ለፕሬዚዳንቱ እንደሆነ የተናገረችው ኳታር በትላንትና እለት የመንግስት ለመንግስት ስጦታ እንደሆነ ማስተባበሏን አሶሽትድ ፕሬስ ዘግቦታል። ለምን ይህን ያክል ትኩረት አገኘ የሚሉት የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብድራህማን ስጦታው በዶናልድ ትራምፕ ላይ ተጽዕኖ ለማድረግ አይደለም ሲሉም ተደምጠዋል። ትራምፕ እንደሚሉት ታዲያ ስጦታውን ለመቀበል የፈለጉት አውሮፕላኑን ለግላቸው ለማድረግ ሳይሆን አመታትን በአገልግሎት ላይ ያለውን የአሜሪካን ፕሬዚዳንት አየር ኃይል አውሮፕላን ለመተካት ስለሚያስችል ነውም ብለዋል። በአገልግሎት ላይ ያለው የፕሬዚዳንቱ አውሮፕላን አራት አስርተ ዓመታት የሞላው እንደሆነም ነው የተጠቆመው። ታዲያ ዶናልድ ትራምፕ እንዲህ አይነት ሲሳይ በነጻ ቀርቦላቸው ችላ ማለት ሞኝነት ነውም ብለውታል። ፕሬዚዳንቱ በነጻ ያገኘነው ጀት አሜሪካን ከውጭ ያዳነ ነው ሲሉም ተናግረዋል። I think they end very, very nicely, and I have a lot of respect for the leadership and for the leader. ለኳታር አመራርና መሪ ክብር አለኝ። ከሀገራችን ብዙ ቦይንግ አውሮፕላኖችን ገዝተዋል። የራሳችን አውሮፕላን እስኪሰራ ድረስ በአስተዋጽኦ መልኩ 747 ጀት እናበርክትላችሁ አሉኝ። ይህ ደግሞ ግሩም ነገር ነው። እኔ ደግሞ ሞኝ አይደለሁም። በነጻ አውሮፕላን አልወስድም አልልም። እኛም በነጻ ያደረግንላቸው ነገር አለ። በመሆኑም ለኛም ይሰጡናል። የኛ አውሮፕላን አርባ ዓመቱ ነው። ይህ ደግሞ ይጠቅመናል። አይ ቲንክ ዳት ዋዝ አ ቬሪ ናይስ ጀስቸር ናው የትራምፕ አስተዳደር አውሮፕላኑ ለአየር ኃይል አገልግሎት የሚውል እንደሆነና ፕሬዚዳንቱ ከሥልጣን ሲለቁ በስማቸው ለተቋቋመው ቤተ መጽሐፍት ይበረከታልም ብሎታል። ሆኖም ስካይ ኒውስ የሕግ ባለሙያዎችን ጠቅሶ እንዳስነበበው አውሮፕላኑ በእርግጥም ለአሜሪካ አየር ኃይል የሚሰጥ ከሆነ ሕጋዊ እንደሆነና ፕሬዚዳንቱ በስማቸው ለተቋቋመ ቤተ መንግሥት የሚያበረክቱት ከሆነ ግን ከሕግ ውጭ ነው ብሎታል። ይህም ማለት ፕሬዚዳንቱ ለግል ጥቅማቸውም ይሁን በስማቸው ለተቋቋመው ቤተ መጻሕፍት ሊሰጡ አይችሉም። ወደ ገልፎ ሀብታም ሀገራት ማለትም ኳታር አቅንተው አንድ ነጥብ ሁለት ትሪሊዮን የአሜሪካን ዶላር ስምምነት ማድረጋቸውም ታውቋል። ፕሬዚዳንቱ የማደን ኃይል አውሮፕላን ሽያጭ እንዲሁም ወታደራዊ ቁሳቁስ ሽያጭ ስምምነት ነው ያደረጉት። ቦይንግ የሚያመርተው ጀት ከስምምነቶች ሁሉ ከፍተኛ ገንዘብ የተበጀተለት ሲሆን ይህም በቁጥር 160 የሚደርስ መሆኑን ዘታይምስ ኦፍ ኢስራኤል ላይ የተመላከተው መረጃ የሚያሳይ ነው። ትራምፕ ከዚህም ባሻገር ከሳውዲ አረቢያ ጋር 600 ቢሊዮን ዶላር ግምት ያለው የንግድ ስምምነት አድርገዋል። በዚህም ታዲያ አሜሪካ ታላቅ ተሆንበታለች ያሉትን ገንዘብ እያሰባሰቡ እንደሆነም ነው የተጠቆመው። ከዚህም በተጨማሪ የስምምነት በሚሊዮን ለሚቆጠሩ አሜሪካውያን ተጨማሪ ስራ የሚፈጥርላቸው እንደሆነም ነው የዋሽንግተን መረጃዎች የሚጠቁሙት ትራምፕ በእርግጥ ወደ ሥልጣን ከመጡ ማግስት ጀምሮ የትኩረት አቅጣጫቸው ከአውሮፓም ከእስያም ይልቅ መካከለኛው ምስራቅ ነው። ሰውየው በንግግራቸው በተለይም መሐመድ ቢን ሰልማንና የሌሎችም የገልፍ ሀገራት መሪዎች የሚዘነጉ አይደሉም። እንደ ፕሬዝደንቱ እምነት አሜሪካ ከእነዚሁ ሀገራት ጋር የምታደርገው የንግድ በተለይም የኃይል መሠረተ ልማት ላይ ያተኮረ ግንኙነት እጅጉን ወሳኝ እንደሆነ የሚያምኑ ናቸው። ለዚህም ነው ይባልላቸዋል፣ በአራት ወር የሥራ ቆይታቸው የትኛውንም ሀገር ሳያማትሩ ወደ ገልፍ መዝለቃቸው። ሪያድም፣ አቡዳቢም ትሁን ዶሃ ከአሜሪካ በእጅጉ የሚፈልጉት ወታደራዊ ቁሳቁስ ድጋፍና ሽያጭ እንደሆነ እንዲሁ የሚሰማ ነው። እነዚሁ ሀገራት በተለይም ከቴራን ጋር የጡንቻ አመለካካት ውስጥ መሆናቸውና የኃይል የበላይነት ለማንበር የሚፎካክሩ ናቸው። ለዚህ ደጀናቸው ደግሞ ዋሽንግተን እንደሆነች አመላካች መረጃዎች አሉ። ይሁን እንጂ ኳታር ከሌሎቹ ሀገራት ይልቅ ለኢራን መለሳለስ ያላት እንደሆነም ነው የሚነገረው። ይህንንም ያደነቁት ትራምፕ ቴራን የኳታሩን ንጉሥ ኢምር አልታሚንን የመሰለ በጎ ሰው አላት ሲሉ ዕድለኛ ናትም ብለዋል። ከኢራን ጋር እየተደረገ ያለውም ውይይት ገና በጅምር ላይ ያለ እንደሆነ ትራምፕ ለኢሚሩ አስረድተዋቸዋል። ዶናልድ ትራምፕ እጀ መንሻ የተደረገላቸው አውሮፕላን ቦይንግ በመደበኛነት ከሚያመርታቸው በእጅጉ የተለየ እንደሆነም ነው የተሰማው በአንድ ሰዓት ውስጥ 660 ማይል ይበራል። አውሮፕላኑ በሀብታቸው ለናጠጡ በተለይም በገልፍ ላሉ ለንጉሳዊ ቤተሰቦች የሚሰራ እንደሆነም ነው የሚወራው። ኳታር ለበርካታ ዓመታት ያክል የሐማስን አመራሮች ታኖራለች በሚል ከአሜሪካ ጋር የነበራት ግንኙነት የበረታ አልነበረም። ከዚህም ባሻገር ሽብርተኛን ታስተናግዳለች በሚል አሜሪካ ጥርሷን የነከሰችባትም ናት። ትራምፕ በመጀመሪያው ዘመናቸው ኳታር የሽብርተኝነት ስፖንሰር ናት ሲሉ መናገራቸውም ማሳያ ሆኖ የሚቀርብ ነው። የገልፉ ሀብታም ሀገር ኳታር ፕሬዝደንቱን በተቀበለችበት ጊዜም ውድ የሳይበር ትራክ መኪኖቿን በጥቅም ላይ አውላለች። ይሁን እንጂ አዲስ ስምምነት ውስጥ የገቡት ፕሬዝዳንት ትራምፕ ዋሽንግተንና ዶሃን ሊለያቸው የሚችል አንዳች ነገር የለም ማለታቸው እንዲሁ ዘ ታይምስ ኦፍ ኢዝራኤል አስነብቦታል። ዶናልድ ትራምፕ ከሌሎች ሀገራት በተለይም ከቻይና ጋር የገቡበትን የንግድ ጦርነት የሚተቹ ጸሐፊዎች በሎስ አንጀለስ ታይምስ ላይ ባሰፈሩት ርዕሰ አንቀጽ ትራምፕ አውሮፕላን ሲወስዱ አሜሪካውያን ግን አሻንጉሊት እንዳያገኙ መደረግ የለበትም ይላሉ። ይህ ታዲያ የትራምፕ አስተዳደር በቻይና ላይ በጣለው ታሪፍ የተነሳ አሻንጉሊቶች ወደ አሜሪካ እንደ ቀድመው ሊላኩ ባለመቻላቸውም ነው። መካከለኛው ምስራቅ ለአራት ተከታታይ ቀናት ቆይታ በማድረግ ላይ ያሉት ዶናልድ ትራምፕ በሀገራቱ ያዩት ሁሉ እንዳስደመማቸው ገልጸዋል። ሀገራቱ ባህላቸውና ዘመናዊነትን ባዋሃደ ሁኔታ በውድ መኪኖቻቸው እንዲሁም ግመሎቻቸውን በመጠቀም ተቀብለዋቸዋል። ፕሬዝደንቱ ባደረጉት ቆይታ የእስራኤል ደህንነት፣ የኢራን ኒውክሌር የቀጠናው ሽብርተኝነትና የሶሪያ ጉዳይ እንዲሁም ሌሎች ለውይይት ከበቁት መካከል ናቸው። የኳታሩ ኤሚር በልዩነት አሜሪካ ያላትን ተጽዕኖ በመጠቀም የጋዛን ጉዳይ፣ የፍልስጤማውያን ሰቆቃ አንድ እንዲሉት ተማጽነዋቸዋል። የሶሪያውን አዲሱን አስተዳዳሪ ተወዳጅ ነው ሲል የገለጹት ዶናልድ ትራምፕ ሀገራቸው በደማስቆ ላይ ጥላው የነበረውን ማዕቀብ እንደሚያነሱት ከሰሞኑ አረጋግጠዋል። እንዲህም ሆኖ ታዲያ የፕሬዝዳንቱ ጉዞ ለቀጠናው ሰላም ከመፈለግ ይልቅ የዶላር ሽሚያ ማድረግ ላይ ያለመ እንደሆነም ለወቀሳ ተዳርጓል። ከኳታር ጋር የተገባው ስምምነትም አሜሪካ በኢራን ላይ ያላትን አቋም እንድትቀይር መንገድ እንዳይከፍትላት የሚሉ አሜሪካውያን በርካታ ናቸው። በጆ ባይደን አስተዳደር ዋሽንግተንና ዶሃ ግንኙነታቸውን በማለሳለስ በመካከለኛው ምስራቅ ትልቅ የጦር ሰፈር በሀገሪቱ ሊገነባም ችሏል። ሀገሪቱ በእርግጥ ከቅርብ ጊዜ ወዲህ ተዋጊዎችን በማስማማት ወይም ለማስማማት ጥረት በማድረግ የምትታወቅም ሆናለች። እስራኤልና ሐማስ ተደጋጋሚ ሽምግልና በዚህች ሀገር አድርገዋል። በተመሳሳይ መልኩ የሱዳን ተዋጊዎች በተደጋጋሚ በዶሃ ከትመዋል።